አሰላሙ ዓለይኩም ራህመቱላህ ወበረካቱ ውድ ቤተሰቦች እንዴት ቀርማችሁ እንዴት ናችሁ ደና ናችሁ ሆይ ከኔጋ አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው እናንተ እሳ እንዴት ናችሁ ስራ ጤንነት ቤተሰብ ሁላችሁም ሰላም ናችሁልኝ ይኔ ውድ ቤተሰቦች ናፍቃችሁኛል ሀቂቃ ጠፍቻለሁ ሰሞኑን እናንተ እንዴት ናችሁ እኔ ያለሁ አልሐምዱሊላህ ትላንትና ላይቭ ላይ ገብቻ ነበረ ነገር ግን ሸበከውን ቢያል አላሰራኝም ማለት ነው እና እንዴት ናችሁ ለዳና ናችሁ ወይ ነ ያለውኝ አልহামዱሊላ ዳና ነኝ እንግዲህ ዛሬ ትንሽ ቪዲዮ እየመጥቻለሁ ይች ቡክር ደግሞ ኢትዮጵያ ውስጥ ያሉ ቡክሮች በጣም መጣፍት ቡክር ናት እዛም ሰው ተታላችሁ ጎስታችሁ ከሌላ ቡክር ጋር ወደ ሀገር ስትልጉ ለናቶቻችሁ በጣም ተጣፍጣለች ኢትዮጵያ ማላችሁ ደግሞ ግዙት እና አቀማስ ተልቀማሳች ሽታ በጣም ለሚጣፍጠው ቤት ቦክር ዝግት ስታርጉ ስከፍቱ በጣም የሚጣፍጠው። ሰው ልም አለ በነጩም ግን ይሄ በጣም ይጣፍጣል። እና ቤቴና ጸዳድች የጨራር ድረስኩኝ እና በዚህ መልኩ ዶሮቹ ደግሞቸው መን ዶሮ እንደው በጣም አስቸጋሪ ናቸው። ቤት ውስጥ ቤት ለቤት መርሞጥሞጥ ነው እንትን የሚሉት። ስለውጩ ስለሚሞቃቸው ነው መሰለኝ፣ ሳታ ሳታስቦ ግብት ይላሉ። እና በዚህ መልኩ ቤቴን አጸዳደው ጣልኳቸው፣ አሰጣቸው። ቤቴን በዚህ መልኩ አጸዳድቼ ጨረስኩኝ። ውሃ ደሞ ጠፍቶ ጨፋ ሊገለነ ውሃ ችግር፣ እና እንደዛ አጣዳደሁኝ። በዚህ መልኩ እና ዩቲዩብ ቀዝቅዞብኛል። ላይክ ሸር፣ ሰብስክራይብ አርጉልኝ ወዶቼ፣ ሰብስክራይብ ማርጉኝ። ስታዊ ደግሞ ላይክ እያደረጋችሁ ውዶቼ፣ ውሃ ጠፍቶብን የሁላችሁን ልብስ አጠብኩኝ። በዚህ መልኩ ትንሽ የተወሰነ ልብስ ከዛ ጨራረስኩኝና ና ከልጄ ጋ ጉዞ ወደ መስጅድ፣ መስጅድ ነው። ቁርአን ምን ቀረው መስጅድ እየሄድን ነው። ከተማ እና በልጅነት መውለድ በጣም ደስ ይላል። እኩያ ልጄን አድርሻለሁኝ። ትማማች ነው የምንመስለው። ስንሄድ ልጄ ያሁን ተፊቴ እየሄደች ነው። ሰፈራችን ይሄንን ይመስላል። ወደ መስጅድ እየሄድን ነው። እና እንዴት ደስ ይላል በልጅነት መውለድ። ማሻላህ ተባረክ ረህማን ወደ መስጊድ ልንንው እዛ ስንሄድ አይ እንትን አይባልም አይቻልም መቀረጽ እና